ብዙ ሚስት ማግባት ግዴታ የሆነባቸው ሀገሮች። ከአንድ በላይ ማግባት ወይም አንድ ሰው ብዙ ሰዎችን በአንድ ጊዜ ማግባት በእንግሊዝኛው ፖሊጋሚ በመባል ይጠራል፣ በተለይ አንድ ወንድ ብዙ ሴቶችን ሲያገባ። ከአንድ በላይ ማግባት በሃይማኖታዊ እምነቶች ወይም ባህላዊ ልማዶች ላይ የተመሰረተ ነው። ብዙን ጊዜ በተለያዩ የሙስሊም ሀገራት የተፈቀደና የእስልምና እምነትን ለሚከተሉ ወንዶች የተለመደ ነው። ከአንድ በላይ ማግባት ህጋዊና እንደየአገሩ ይለያያል። እያንዳንዱ ሀገር ድርጊቱን የሚከለክል፣ የሚፈቅድ ወይም የሚያበረታታ ነው። ከአንድ በላይ ማግባትን በሚያውቁ ወይም ከአንድ በላይ ማግባትን በሚያበረታቱ አገሮች ውስጥ ከአንድ በላይ ማግባት የተለመደ ነው። ከአንድ በላይ ማግባት በህጋዊ መንገድ ነጠላ ጋብቻ ብቻ በሚፈጽምባቸው ሀገሮች ህገወጥ ነው። በኢኮኖሚና በማህበረሰቡ ውስንነቶች ምክንያት ግን ይህ ስርዓትና ወግ የቀነሰ ነው። በእስራኤል ውስጥ አብዛኛዎቹ ከአንድ በላይ ማግባት ያለባቸው ወንዶች ብቻ ሲሆኑ አንድ ወንድ ከሁለት ሴቶች ጋር የመጋባት መብት ያለው ሲሆን ከሁለቱ ወይም ከአራት ሴቶች ጋር የተጋቡ ወንዶችም አይጠፉም። ከአንድ በላይ ማግባት በወጣቶችም ሆነ በአዛውንቶችና እንዲሁም ከፍተኛ ትምህርት ባላቸው ወንዶች ላይ ይፈቀዳል። አብዛኛዎቹ ከአንድ በላይ የሚያገቡ ወንዶች በሚስቶቻቸው ወሲባዊ፣ አካላዊና ስሜታዊ ጥቃቶች እንደሚደርሱ አንዳንድ ጥናቶች ያሳያሉ። ይህም በሚስቶች ላይ ከፍተኛ የስነ ልቦናና የአካላዊ ጉዳቶችን ያስከትላሉ። ለራሳቸው ዝቅተኛ ግምትም ይታይባቸዋል። ብቸኝነት፣ ድብርት፣ የፎቢያና የጭንቀትም ተጠቂዎች ናቸው። ከተለያዩ ሚስቶች የሚወለዱ ልጆች መካከል ፍክክርና ጥላቻን ሊያመጣም ይችላል። በእናቶች ላይም የሚያስከትሉት አሉታዊ የስነ ልቦና መዘዞች የወላጅነትን ተሳትፎና እንክብካቤ ጥራት ላይ ተጽዕኖ የሚያሳድሩ ይሆናል። ይህም በእናቶች ዝቅተኛ ተሳትፎና ክትትል፣ በስሜት መራቆትና በዘሯ ላይ ከፍተኛ ጥላቻን ያስከትላል። ብዙ ጥናቶች እንደሚያመለክቱት ከአንድ በላይ ሚስት ያላቸው ቤተሰቦች ጥሩ የመስራት አቅማቸው በቤተሰብ ትስስር ጥቃቅን ግጭቶችን በማስወገድና በቤተሰብ አባላት መካከል ግልጽ የሐሳብ ልውውጥና ስሜታዊ ትስስር ላይ እየተመሠረተ ነው። ከዚህ በታች ያሉትን ከአንድ በላይ ጋብቻን የፈቀዱ አገራትን እንመልከት። ከፕሮግራሙ ጋር አብሬያቸው የሚቆየው ሸጋ ዋነኝ። መልካም ጊዜ። አንደኛ አፍጋኒስታን፣ በአፍጋኒስታን ውስጥ ወንዶች እስከ አራት ሚስቶች እንዲያገቡ ይፈቀዳል። ሁሉም የአንድ ወንድ ሚስቶች እኩል ናቸው የሚል ሕግም አላቸው። በዚህ ምክንያት ከአንድ በላይ ማግባት በአፍጋኒስታን የታወቀና በቁርዓንም በሰፊ የሚፈቀድ ነው። የአፍጋኒስታን ወንዶች ያልተገደበ ቁጥር ያላቸው የትዳር ጓደኞች ወይም ሚስቶች እንዲኖራቸው ተፈቅዶላቸዋል። ይህ ከአንድ በላይ ትዳር የተፈቀደበት ምክንያት የሴት ልጆች መካንነት መብዛት ነው ማለትም የመጀመሪያ ሚስት መውለድ የማትችል ከሆነ ባልየው አማራጭ ለመፈለግ እንዲረዳው ነው ተብሎ ይታመናል። በአፍጋኒስታን ማህበረሰብ ውስጥ በፍቺ ላይ በተፈጠረው መገለል ምክንያት ከአንድ በላይ ማግባት የሚችለው በባልና ሚስት መካከል ያለውን ልዩነት ለመቋቋም ነው። ሌሎች ዘገባዎች እንደሚያሳዩት አብዛኛዎቹ አፍጋኒስታን ሴቶች በባሎቻቸው ቢበደሉም ወይም ቢንገላቱም ነጠላ ሆነው ከመቆየት የወንድ ሶስተኛ ወይም አራተኛ ሚስት መሆንን እንደሚመርጡ ግልጽ አድርገዋል። ሀብታም ወንዶች ከሆኑ ደግሞ እስከ ሰባት ሚስቶች ማግባት የተለመደ ነው። ከአንድ በላይ ማግባትን ወንዶች ብዙ የመሬት ይዞታ፣ ንብረት፣ ሀብትና ልጆች እንዲያገኙ ያስችላቸዋል። ከአንድ በላይ ማግባት በኢኮኖሚያዊ ትርፋማነት የሚታይ ሲሆን፣ በወንዶች ላይም የህብረተሰቡን ተጽዕኖ ከፍ ሊያደርግ ይችላል። በሰሜናዊ አፍጋኒስታን ምንጣፎችና ቅርጻቅርጾችን በመስራት የተካኑ ሴቶች ለቤተሰቡ ገቢ አስተዋጽኦ በማድረግ እንደ ግብአት ይቆጠራሉ። በአፍጋኒስታን ከአንድ በላይ ማግባት ባለባቸው ትልልቅ ወንዶች ለአቅመ ጋብቻ ያልደረሱ ልጃገረዶችን ማግባት የተለመደ ነው። ሞትን በተመለከተ ባሎቻቸው የሞቱባቸው ሴቶች እንደገና ለማግባት ባይፈልጉ እንኳን ይገደዳሉ። ባሏ እንደገና እንዲያገባ ፈቃደኛ ያልሆነች አንዲት ሴት የልጆቻቸውን አሳዳጊነት መብት ታጣለች። ሁለተኛ ካሜሮን። በካሜሮን ውስጥ ላሉ ወንዶች ከአንድ በላይ ማግባት የሀብታምነት ደረጃን ያመለክታል። ከሌሎች አገሮች በተለየ በካሜሮን ውስጥ ያሉ ወንዶች ሊያገቧቸው በሚችሉት የተዳር ጓደኞቻቸው ቁጥር ላይ ገደብ የላቸውም። በሌላ በኩል አሁን ላይ በካሜሮን ከአንድ በላይ መግባት በኢኮኖሚያዊና በማህበራዊ ጉዳዮች ምክንያት እየቀነሰ ነው። ነገር ግን የጤና ባለሙያዎች እንደሚሉት በግብረ ስጋ ግንኙነቱ ለሚተላለፉ በሽታዎች እንዲሁም ለኤችአይቪ በሽታዎች የመጋለጥ እድልን ይጨምራል። በሰሜን ምዕራብ ካሜሮን ንጉሥ ዙፋአ የቅርብ ሙሽራውን አስተዋውቋል። አስረኛ ሚስቱ ሆናለች። የአርባ አመቱ ንጉስ ወደ 30 ሺህ የሚጠጋ ህዝብን ለ17 ዓመታት ገዝቷል። ንጉስ ዞፋ የራሱን ንግስቶችን ከማግባቱ በፊት አባቱ የተዋቸውን ሚስቶች ይወስድ ነበር። ንጉስ ዞፋ የአባቱን ሚስቶች ከማግባቱ በተጨማሪ የአባቱን ከተለያዩ ሚስቶች የወለዳቸውን ልጆችን ማግብቷል። ሟች አባቴ ግርማዊ ፎን ዞፋ 72 ሚስቶች ነበሩት። እኔ ግን 10 ሚስቶች ብቻ ነው ያሉኝ የመጀመሪያው ምክንያት እንደ ልማዳችንና ወጋችን ብዙ ሚስቶች ማፍራትና ስልጣን መያዝ ነው ምክንያቱም አንዲት ሚስት ብቻ ካለህ መንደርህን መቆጣጠርም ሆነ ማዘዝ አትችልም፣ ሲል ንጉስ ዞፉዋ ተናግሯል። ሶስተኛ ናይጄሪያ። በናይጄሪያ ያሉ ሴቶች የትዳር ጓደኞቻቸውን ከሌሎች ሴቶች ጋር የማጋባት መብት አላቸው። እንደ ኤሮፓያን ዘመን አቆጣጠር በጃንዋሪ 7 2000 ዓ ም የዛሙፎራ ግዛት ከአንድ በላይ ማግባትን ህግ ያወጣ የመጀመሪያው ግዛት ነው። የጎምቤ ግዛት በታህሳስ 4 ቀን 2021 ዓ.ም ህጋዊ በማድረግ ከአንድ በላይ ማግባትን የሰጠ የቅርብ ጊዜ ግዛት ነው። የናይጄሪያ ደቡባዊ ክልል በአብዛኛው ክርስቲያኖችን ያቀፈ እንደመሆኑ መጠን ከአንድ በላይ ማግባት በዚህ ጊዜ በህጋዊ መንገድ አልተጀመረም። ሸሪያን ለማስተዋወቅ የተደረጉ ሙከራዎች ማለትም ከአንድ በላይ ማግባትን ህጋዊ ማድረግ በአዩ ግዛት ክዋራ ግዛት ሌጎስ ግዛትና ሌሎች በርካታ ሀገሮች ላይ እንዲፈቀድ ቢነገርም ግን ተቀባይነት ሊያገኝ አልቻለም። ከአንድ በላይ የሚያገቡ ማህበራት በናይጄሪያ በባህላዊ ህግ ይታወቃሉ። ይህም ከአንድ በላይ ሚስት ባላቸው ማህበራት ውስጥ ላሉ ከውርስ መብት እስከ ልጅ ማሳደግ ድረስና የተለያዩ ጥቅማጥቅሞችን ይሰጣል። በሰሜን ናይጄሪያ ውስጥ በሃይማኖት ላይ የተመሰረቱ መስፈርቶች አሉም። ስለሆነም ክርስቲያኖች ልክ ሙስሊሞች እንደሚያደርጉት ከአንድ በላይ ማግባት እንዲችሉ በህግ ተፈቅዶላቸዋል። እንደ ናይጄሪያ የአንግሊካን ቤተ ክርስቲያን ሊቀ ጳጳስ እንደ ፒተር አኪኖላ ያሉ የቤተ ክርስቲያን መሪዎች በቤተ ክርስቲያኖች ከአንድ በላይ ማግባትን አውግዘዋል። በናይጀሪያ የአራት ሚስቶች ብቻ የማግባት ውስንነት ቢኖርም ብዙ ናይጄሪያውያን ይህንን ህግ እንደሚያልፉ ተስተውሏል። ለምሳሌ የ84 ዓመቱ የእስልምና እምነት ተከታይ መሐመድ ቤሎ ማሳባ ከትዳር ጓደኞቻቸው ከተፈቀደላቸው ቁጥር በላይ በህገ ወጥ ጋብቻ ብቻ ተከሰዋል። 86 ሚስቶች ነበሩት። ነገር ግን ክሱ በኒጀር ግዛት በሸሪዓ ኮሚሽን ተሰርዟል። አራተኛ ኳታር። በኳታር ውስጥ ካሉ ሁኔታዎች አንጻር ማግባት ቀላል ነገር ይመስላል። ቀደም ባሉት ጊዜያት የኳታር ባህላዊ ጋብቻ የጎሳ ነበር። ማለትም የተቆራኙ ቤተሰቦች ዘሮቻቸው የአጎት ልጆችን ወይም ሌሎች የቤተሰብ አባላትን እርስ በርስ እንዲጋቡና ጎሳቸውን እንዲያጠናክሩ ያበረታቷቸው ነበር። በቤተሰብ መካከል የሚፈጠር አለመግባባት ሲኖር አልፎ አልፎ ከሌላ ጎሳ ጋር ያጋቧቸዋል። እንደዚህ ያሉ ማኅበራት ተወዳጅ ነበሩ። እንደ ሙስሊም ሰው በሸሪያ ህግ እስከ አራት ሚስቶች የማግባት ነጻነት አለው። በገንዘብ አቅሙ እስከ ፈቀደ ና ኩል እስከሚያያቸው ድረስ የማግባት መብት ተሰጥቶታል። ሆኖም ግን ጥቂት ሰዎች አቅም ስለሌላቸው ይህ አሰራር እነሱ ላይ አይተገበርም። አብዛኛዎቹ ሴቶችም የበለጠ ራሳቸውን ችለው ለመኖር ሲሉ እንደነዚህ ያሉ ህጎችን ለመቀበል አሻፈረኝ ይላሉ። አሁን ላይ በጋብቻ ውል ጊዜ ውስጥ አንዲት ሴት ባሏ ሌላ ሴት እንዳያገባ የሚከለክል ቅድመ ሁኔታን የሚያካትት የጋብቻ ውልን አጽድቀዋል። እንግዲህ ውድ የሸጋዋ ቤተሰቦች በዛሬ ያዘጋጅንላችሁ ፕሮግራም ይህንን ይመስል ነበር። በሚቀጥለው ፕሮግራማችን ተመልሰን እስከምንገናኝ አብሬያችሁ የቆየውት ሸጋዋ ነበርኩ። ሰላም።